እንዳው እንዳው ሳስባቸው ነገሮቹን ብርድ ብርድ ይለኛል ብርድ ብርድ ይለኛል። የራሴ ነጤላ ዜ ማለቅቅ ያለው ቤተሰብ እየገባችሁ መርቁልኝ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያዊ አንዱ ኤርትራዊ ቻ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና መኝላችኋለሁ። ፈጣሪም ደክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንን በየመንታችን እንጸል እያልኩኝ እንደተለመደ ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታሩ ቪዲዮ ሙታ ቤተሰብ ትሆን ዘንድ በአክብሮት እየጋበስኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ከትናንት ወዲያ በተለቀቀ ቪዲዮ ላይ በጣም ብዙ ትርምሶችን እያየሁ እገኛለሁ። በየቲክቶኩ እየተቆረጠ የሄደው ቪዲዮ ላይ በጣም የብዙ ሰዎች ጥያቄ ነው። እኔ ግን ይሄ ነገር አልታየኝም ነበር። አሁን ላይ ግን ለማየት ሞክሬያለሁ ማለት ነው። የመጀመሪያው እስኪ ወደ ኮሜንቱን ሂድና ከኮሜንቱ ቀጥላን ወደ አብርሽ ፈገግታ እንመልሳለን ማለት ነው። ፍቅር እኔ አግብቼ ካናዳ ልውሰድሽ። ቴሌግራም ላይ መልሽልኝ። ሀይ ብዬሻለሁ። ቴዲ ይባላለሁ፣ የሀዋሳ ልጅ ነኝ እና ሁሌም ነው የምከታተልሽ፣ በጣም ነው የምወድሽ ይላል። ባይ ባይ ኢትዮጵያ፣ ባይ ባይ ኢትዮጵያ። በቃ ልጃችን ካናዳ ልትገባ ነው፣ ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። ይኸው እንግዲህ መቶ ሰላሳ ሶስት ሰው ላይክ አድርጎታል። ጋይስ ሰው ከሚያፈቅረው ጋር ሲኖር ነው እንጂ አሁን ዛሬ ቪዲዮዋን አይቶ ካናዳ ቢወስዳት ቪዲዮ ላይ ሌላ በአካል ሌላ ብትሆንብህስ? እኔ አንድ አንተን ጥያቄ የምጠይቅ ነገር ማለት ነው ቴዲ ነው አይደል ያልከ ቴዲ ብትሆንብህ ምን ማድረግ ትችላለህ? ከዛ ደግሞ አንተስ ነገር እከሌም መቶ ሄዶብሽ በህይወትሽ እከሌም መቶ ሄዶብሽ በህይወትሽ በተሰበርሽ ሰዓት እኮ ያነሳሁሽ ሰው ነኝ እያልክ እንደማትጎረርባትስ? ምን ምን ምን መረጃ አለን? ምን አመነታለን ወይም ማለት ያለ ለማንኛውም ፍቅርዬ ካናዳ ልትሄድ ነው። ምን ማረግ አይቻልም። በቃ አይዟችሁ። ግን ፉፉዬን በሻንጣ ይዛ ነው የምትሄዱ፣ ይህም ማወቅ አለባቸው። ፉፉዬ እኔ ላቀርቀር፣ ጠንበለል አንገት እንዳይሰበር፣ ቀናበር፣ ቀናበል። የምን ማቀርቀር? ለዚች ዓለም ለዚች ከንቱ ዓለም ደግሞ ማቀርቀር? ቀና ማለት ነው እንጂ ለማንኛውም ቤተሰቦች በውስጥ መስመር ሳይቀር በጣም ብዙ ነገር እያላችሁ ትገኛላችሁ። ተው ተው ተው ተው እኔ አንድ ነኝ፣ በውስጥም በውጭ አንድ ነኝ። ተው ለማለት ነው ወዶ የማንም የምንም እንትን አይደለውም። ፍቅርዬ ና ፉፉን እግዚአብሔር አንዳርጎልኝ የተሻለ ቦታ እንዲደርሱ ነው የምመኘው። ከዛ ውጭ ሌላ ታርጌትም ሆነ ሌላ አላማ የለኝም። ስለዚህ ብዙ ባትሉኝ ደስ ይለኛል። የምር በውስጥ መስመርም አደግድቁኝ እንዴ ምንድን ነው እኔ ሁሉም ነገር የማይገባኝ የማረዳ ነው እንደ የሚመስላችሁ ግን አሁን ባለበት ሁኔታ ላይ ስለ ምንም ነገር መናገር አልፈልግም በቃ ትናንትና ቪዲዮ ላይ ተናገሬዋለሁ እኔ ላረግ የሚችለው ጸሎት ነው በቃ እንዴ ለምንድነው በይፋ ጸሎትሽ ምንድነው አላችሁ እሷ ጉድፈላ ለማንኛውም በውስጥ መታችሁ በእንደዚህ አይነት ዙሪያ ምንም ነገር ባታወሩኝ ደስ ይለኛል ከዛ ውጭ እንግዲህ ወደ ቪዲዮ ልመለስና ፍቅርዬ ካናዳ ስትወስዳት ተፉፉዬ ጋር እንደሆነ ማወቅ አለብህ። ሰውዬ ቪዛ ብቻ ነው እኛ ከአንተ የምንፈልገው ማለት ነው። ምክንያቱም ማንኛውም ሰው በቁስላችሁ ገብቶ እንዲጎዳችሁ ቦታ መስጠት የለባችሁም። ብዙ ጊዜ በተሰበራችሁ ሰዓት የሚመጣ ሰው ሁልጊዜ ምን እያላችሁ ነው? እኔ ከው በተሰበርሽ ሰዓት አብሬሽ ነበርኩ እያለ የሚያቆረቁታችሁ ነው የሚኖረው። እና በተሰበራችሁ ሰዓት ከማንም ጋር መሆንም ባትመርጡ መልካም ነው። ለራሳችሁ ጊዜ ብትሰጡ ማለት ነው። እንግዲህ ወደ አብርሽ ፈገግታ ስንመጣ በጣም ብዙ ቲክቶክ ላይ በእርግጥ እስክሪንሻታን አንስቼ አላመጣሁላችሁም። እናንተ ሳታዩ አታምኑም። ድርቅና ያለባችሁ ፈጥረሽ ነው እንዳትሉኝ፣ ካገኘሁት ከሰሞኑ አመጣላችኋለሁ። ለጊዜው ግን ጊዜ ስለሌለኝ ኮሜንቶችን በወቅቱ አይቼ ወደ እናንተ ሀሳቡን ይዤ መጣሁ ማለት ነው። አብርሽ ፍቅር ፉፉዬ፣ ፍቅርዬ ፉፉ እቅፍ ስታደርገው አብርሽ በጣም ፊቱ ተቀየረ ማለት ነው። ከዛ ደግሞ አቅፋው ትታው ስትሄድ ፊቱ በጣም በፈገግታ ተሞላ፣ ሳቀ። አይታችሁታል። እኔም ልባል አልኩም ነበር ከዚህ በኋላ ይህን ያዙና እነ እነ ወሬ ሙልጭ ማለት ነው። ብዙ ነገሮችን ሀሳባችሁ ውስጥ እንዳስገባችሁ አይቻለሁ፣ በኮሜንታችሁ ማለት ነው። አብርሽ ዛሬም ለሷለው አብርሽ እንደዚህ ምናምን ሌላ ነገር አስቧል ምናምን የምትሉ ከዚህ በኋላ በአይምሯችሁ ውስጥ አብርሽን እንደ ወንድም አድርጋችሁ አስቡ። ሌላ አይዲያ እየሰጣችሁ ጣጣ ውስጥ አታስገቡልኛ። ሰላም እንፈልጋለን። በቃ ሰላም ያለው ቪዲዮ ማየት ናፍቆናል። ጥቂት ሰዎችን ብንሆን የሰላም ወሬ ናፍቆናል፣ የምር ምንም እኔ ዩቱበር ምንም ፈትፋችን በሆነ እራሱ የሰላም ፍትፈታ ራሱ አምሮኛል። ምን ታደረጉታላችሁ እንዴ ጉድፈላ? ሁሌ ጸብ፣ ሁሌ ውጥብት፣ ሁሌ ክትክት፣ በቃ መሮናል፣ ሰልችቶናል። ስለዚህ አሁን የናይተው ደግሞ አይዲያ እንዲያመጡ አትፍቀዱ። በቃ አብርሽ የሆነ የሚሰማ ስሜት ይኖራል እንግዲህ፣ ሲጠቃቀፉ እንደገና ደግሞ ሲለያዩም ሳቀ። በቃ ሸሰዊ እንዴ ምን ያርግ እንግዲህ፣ በገዛ ጥርሱ በገዛ ጥርሱ አትምጡ ለማንኛውም ማለት ነው ቤተሰቦች አንዳንድ ጊዜ በቃ የራሳችን ብቻ ማዳመጥ ሳይሆን እዛ ውስጥ እዛ ባለ ጉዳዩን ቦታ እና ጊዜ ሰተን የማዳመጥ እድሉ ቢኖረን መልካም ነው። ሰበባ ሰበብ እየፈለጋቸው አጀንዳ አታምጡብን፣ ስለ እግዚአብሔር ብያችኋለሁ። እናንተ ሰዎች ስለ እግዚአብሔር። ለማንኛውም አሁን ካናዳ ምትወስዳት ልጅ ተዘጋጅ። እኔ ያውል መልክትህን አድርሼ እልሃለሁ። ነገር ግን ስትወስዳት ፉፉዬ በሻንጣዋ እንዳለ ማሰብ አለብህ። ምንም አድረግ አይቻልም። እሱን ጥታ መሄድ ስለማትችል ፉፉዬ በሻንጣዋ አድርጋ ይዛት ትመጣለች። ያው ስታየው እንዳደነግጥ ብዬ ነው። አንድ አሪፍ ሻንጣ እናዘጋጃለን፣ በሜትሩ በፉፉዬ ሜትር ለክተም ማለት ነው። እና ስታየው ሌላ ስሜት እንዳይፈጥርብህ ለማለት እወዳለሁኝ። ቪዛውን ላክልም ወላክልን ብቻኛ ለልጃችን እንደውም ከኢትዮጵያ ዞር እንድትልልን እንፈልጋለን ማለት ነው። ቤተሰብ ላይክሽር ሽር ሰብስክራይብ አድርጉ። ለምንድን ነው ሰብስክራይብ ሳታረጉ ግን የምታዩት ቪዲዮ ይሄን? ምንድን ነው እናንተ ምን ይጎልባችኋል? አሁን አስር ሺህ ብታስገቡኝ እና ደግሞ ብሩኪም ዩቱብ ከፍቶለታል የእሱ ቢቀድመ እነግራችኋለሁ። ሰብስክራይብ አርጉኝና ቅድሚያ ያለ ሴት የሚለውን በተግባር እንድታሳዩ ይፈልጋሉ። ለማንኛው ሰብስክራይብ አርጉን። ወዳችኋለሁ ፍፉይንም ፍቅርዬንም መቶ ሁለት መቶ ኪ እናስገባ ና አሪፍ ኬክ ቆርሰ ምርጥ ፕሮግራም ብናዘጋጅ ደስ ይለኛ። ቤተሰቦች ጉዞ ወደፊት ወዳችኋለሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን። መልካም ጊዜ ጫውቻው